ሰርተሽደራ ልጅ ተለሽ ው ባንባሽ ዉበሻል አምሮፕሻል ዉበሻል። ሰላም ጤና ይስጥልኝ። ውድ እና የተከበራችሁ የማአዚ የመሪዋ ቤተሰቦች እንዴት ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች የኔ ምርጥ አምርጦች ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ መስቀል ነው። የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም በጤና አደረሳችሁ። አደረሰን። አመት ከአመት አይለየን ፈጣሪ። ኢትዮጵያ ሀገራችንን ሰላሟን ይመልስልን፣ ቤተሰቦቻችንን ደግሞ በሰላም በፍቅር በጤና ያኑርልን። አሜን በሉልኝ የኔ ውዶች በሀገር ውስጥም ከሀገር ውጭም ያላችሁ ደግሞ ሐዘንን ሳይሆን ደስታን ያሰማችሁ። ዛሬ በቃ በእንትን በምርቃት ተሞልቼ ነው የመጣሁላችሁ ማለት ነው። ልክ እንደ ጋሽዬ አምቦለቦልኩት አይገልጸውም። ጋሽዬ እንግዲህ አምቦለቦለው እድ ከዛ ደግሞ እትዬ ተቀጠሏ እሙሽዬ፣ እሙሽዬም የምርቃት ባልናት ናት ባልቴት ነው ምንድ የሚባሉ የሚመርቁ ማለት ነው። እና እናታችን ሙሽዬ ፈጣሪ ረጅም እድሜና ጤና ይስጥሽ የኔ ደርባባ ማለት ነው። የብሩኬ እናት የልጆችሽን ወግ ማረግ ደስታ ያሳይሽ፣ የእውነት ያሳይሽ። ሌላ ምን ላለሁ ሙሽዬ? በጣም ደስ የምትል ደርባባ የሆን በ የሆነ ደስ ያላት እናት ገጽተዋ፣ ሁሉ ነገሯ የሚማርክ ቁም ነገር እኔማ፣ ማ አያቴ ና አያቴምስ አያቴ ልክ እንደ ሙሽዬ ቀይ ናት፣ ስልቅልቅ ያለች ናት። ትንሽ የእኔ አያቴ ወፈር ትላለች። ነብሷን የማረውና አሁን በህይወት የለችም፣ ያሳደገችኝ የእናቴ እናት ማለት ነው። እና ውዶቼ እንግዲህ ዛሬ ጨረቃዋና ጅንኑ በጋሽዬ ፕራንክ ተደርገዋል። በእርግጥ ብሩኬ ከጋሽዬ ጋር ተመካክሮ ነው ተመካክሮ የብሩኬ እጅ አለበት። ሲቀጥል ሲቀጥል እና ባለፈው ያው ታውቃላችሁ፣ ሁለቱም ተመካከሉ ጋሼን ፕራንክ አድርገውት ነበረ። ዛሬ ደግሞ ጋሼ ብድሩን መልሷል ማለት ነው። ሀይሚዬ እና ቡራጌ ስጦታ አበርክተዋል ለጋሽዬ ሸሚዝ በባለፈው ካሳ ማለት ነው። እና ተመርቀዋል። ቆንጆ ደስ የሚል ምርቃት ነው የመረቁት ጋሼ። በነገራችን ላይ ምርቃት በጣም ነው የሚችለው በዛ ላይ በጣም እንድ ጋሽ ቀላል ሰው እንዳይመስላችሁ። ጋሽ ጋሽ እና ጋሽዬ እንግዲህ ያው በመጨረሻ ምርቃታቸውን ከወሰዱ በኋላ ምሳ እንብላ ብለው ፈገግ ፈገግ ሲሉ እንግዲህ ኩም አድርጓቸዋል። እሱንም ደግሞ ያው ወደ ሙሽዬ ቤት ልንሄድ ነው ሲሉ የት ነው የምትሄዱት? በበዓል ምድር አርፈሽ ተቀመጪ፣ ስሬሶ ነው ማለት ነው ቆጣ አብሎ ደግሞ ኮ አያስታውቅበትም፣ እናት ምንም አያስታውቅበትም። በቃ ሲናገር ስርስ ሆኖ ነው። በዓልን ከኔ ጋር እንድታሳልፍ ነው የምፈልገው፣ አብረሽኝ እንድትሆኝ ነው የምፈልገው። በበዓል ምድር ልዙር ትያለሽ? አርፈሽ ተቀመጪ አለ። ከዛ ሀይሚዬ ምን ችግር አለ ጋሽዬ፣ እኔ ኮ ሙሽዬ ጋር ነው የምሄደው። ሙሽዬን ደግሞ መጠኖ በፍጹም አለበቃ ኮስተር እናንተ፣ ሲያስፈራ ራሱ ሲኮሳተር አይታችሁት ከሆነ በቃ ከዛ ቡራ ደግሞ ሲያቀሳስር በቃ ሀይሚዬ ምንም ማድረግ አይቻልም፣ ጋሽዬ አይሆንም ብሏል አለ ማለት ነው። ሀይሚ ተለማመጠች። ከለማመጠች አልሳካ ሲላት እንግዲህ አንገቷን ደፍታ ጥፍሮቿን መጎርጎር ጀመረች ማለት ነው። በዛ ሰዓት ቡራ እኮ እየሳቀ ነበረ። አይታቸት ኮን በደንብ እየሳቀ ነበረ። እንዴ ብራን ውስጥ አለበታ። እየሳቀ ነበረ በመጨረሻ ግን ፕራንክን ያደረግኳቸው እናንተ አድርጋችሁኝ እኔ ማልቀርም ብሎ ያው በቃ ሄዳችሁ ተደሰቱ አላቸው ማለት ነው። ከዛ ሙሽዬ ቤት ገቡ። ሙሽዬ አልነበረችም። ስትመጣ ደግሞ ልብሳቸው ማች ነበር። በጣም ነው የሚያምሩት። ሙሽዬ ፈገግ ብላ እንደው ከፊቱ ከፍትፍቱ ይሻላል ከፊቱ ይሻላል። ምንድነው? ከፍትፍቱ ይሻላል ፊቱ ነው የሚባለው አንዳንዴ ሰው ቤት ሄዳችሁ እንደው ጥብስ፣ ዱለቱ፣ ክትፎ፣ ምኑ፣ ዶሮ ቅብርጥሶ ቅብርጥሶው አንድ ብፌ ቢቀርብላችሁና ሰውየው ፊቱን ዝፍ ዝፍ ቢያደርግባችሁ እናንተ እንዴት ነው የሚበላላችሁ? አይበላም እኮ። ምንም ሳይኖረው ደግሞ እንደው አንድ ምግብ ብቻ አስቀምጦ እንደው ፈገግ እያለ ብላ ጠጣ፣ ብሉ ጠጡ፣ ብሉ ጠጡ የሚል ሰው ደስ አይላችሁም? እውነት አንዳንድ ጊዜ ከሰው ከምግብም፣ ከምንም፣ ከብርም፣ ከምንም፣ ከምንም፣ ከምንም የሰው ፍቅር ይበልጣል። እኛ ብዙዎቻችን እንደውም እንዴት ከፍቅርና ከብር የምትመርጡ ስንባል ብር ነዋ፣ ነው የምንለው። እኔም እላለሁ ብር ነው፣ ግን ፍቅርን የመሰለ ነገር የለም እኮ ብር ብቻውን ምንም አያደርግም። እና እሙሽዬ ጋ ይታየኝ የታየኝ ምንድን ነው ፈገግታዋ። በቃ እንደው ከተገናኙ ጀምሮ ቪዲዮ እስከሚያልቅ ድረስ ያላት ፈገግታ፣ የእኔ እናት እንዴት ደስ የምትል እናት መሰላችሁ። ልክ ብሩኬም በእናቱን የወጣው በነገራችን ላይ ብሩኬ ይመስለኛል፣ ፋዘሩን ባናቅም እንግዲህ ቡራ ልክ እንደ እናቱ ፍልቅልቅ የሆነ ቡርቡር ያለ ቡርቡር ገራገር ነገር ነው። እና ቡራዬ የእውነት ደግሞ ነካስ ያደርጋት ራሱ ምን ነው ምን ሆንክ ጅኮ ይፋጃል። የእናት ነ አይና፣ እናት እናቶቻችን ሻመት ይኑሩልን እውነት ምንም አይንካብን እናቶቻችንን። እንደው ምን ሆነክ ነው ትታቁ፣ ትኩሳት እኮ አለ ምናምን፣ እጅ ይፋጭ። ኧረ ውጭ ስለሆንኩ ነው ምናምን እንጂ ምንም አልሆንኩ ማለት ና። እውነት ቡራዬ፣ እችን የመሰለች እናት፣ ወርቅ የመሰለች እናት ስለሰጠህ ፈጣሪ፣ እስካሁንም ስላቆየልህ ፈጣሪህን አመስግን። ከዚህ በላይም ደግሞ ያቆይልክ አንተና ሀይምዬ አግብታችሁ ወልዳችሁ ለማየት ያብቃት። ሌሎችም እንደዚሁ ሀብትሻለ፣ እናንተም እንደዛው ማለት ነው። እና በጣም ደስ የሚል የመስቀል በዓል ነበር ያከበሩት። አሪፍ ነበር። በእርግጥ አልተጨረሰም፣ አላለቀም። ፕሮግራሙ ተቋርጧል። ቀጣዩን ደግሞ በሚቀጥለው ቪዲዮ እናያለን ብዬ ተስፋ አደርጋለሁ። ሀይሚዬ ቡና ስታፈላ ምናምን ሙሉ ቪዲዮ እንጠብቃለን። ነገር ግን ዛሬ ላይ በጣም ደስ የሚል ቆይታ ነበረ። በቡታጅራ ላይ መስቀል ሲመጣ በነገራችን ላይ መስቀል በማንኛውም አካባቢ ይከበራል። እውነት ለመናገር በማንኛውም አካባቢ፣ የትም አካባቢ ላይ መስቀል ይከበራል። የክርስትና እምነት ተከታይ የሆነ ሁሉ ማለት ነው። ግን ብዛት ግን ወደ ጉራጌ ክልል ነው ሰው ራሱ የሚጓዘው። እኔ ለምን እንደሆነ አላቅም። እውነት ለመናገር ማለት ነው እና ክትፎ ለመብላት ነው ወይስ ለምንድን ነው? እስኪ ያስረዱኝ የምታውቁ ሰዎች ካላቸው። መስቀል ሲመጣ ጉራጌ ነው የሚያስታውሱት ማለት ነው። ጉራጌ ምናምን ይላሉ እና በምን እንደዛ እንደተባለ አላውቅም እንጂ ማንኛውም ቦታ መስቀል በደንብ ነው የሚከበረው። አሁን እኛ ክልልም በደንብ ይከበራል ሁሉም ጋር ማለት ነው እና እስኪ ጉራጌ ክልል ምንድን ነው ልዩነቱ? ክትፎ እና ቆጮ ስላለ ነው ወይስ ጭፈራው የጉራጌ ምንድን ነው ግን? እስኪ እውነት ማወቅ እፈልጋለሁ፣ ይሄንን ነገር ማለት ነው እና ብዙዎቹ እንደውም ጉዞ ራሱ ያደርጋሉ። በነገራችን ላይ ከአዲስ አበባ ምናምን ምናምን ጓደኞቻቸው ጋር ኖርማኒ በቃ ይሄዳሉ ለመስቀል። እና ደስ የሚል ነገር ነው እንትንም ክልል ወላይታ ይሁን ወላይታ ይሁን ብቻ እንደዛም ይካሄዳል ለመስቀል በጣም ማለት ነው መስቀል ላይ ጉዞ ይደረጋል። ወደ ቤተሰብ ጋር እኔ ግን ደስ የሚለኝ ፋሚሊ ጋር መሄድ እንትን ነው። ፋሲጋ ፋሲጋ ላይ ማለት ነው። ከሁሉም በዓል ከሁሉም በዓል ቤተሰቦች ጋር ሄጄ ማክበር ደስ የሚለኝ ፋሲጋ ነው። ለምን ካላችሁኝ በቀስ ከዳግማ ተንሳ ያለው ነገር፣ በዛ ላይ ደግሞ ሌሊት ተነስቶ የሚበላው ነገር ምናምን አላ አይደል? በጣም ነው የምወዱ በጣም እኔ ኢትዮጵያ ያለው ቤተሰቦች ጋር መሄደው ፋሲካ ላይ ነበረ በአመት በአመት ለፋሲካ ሄድ ነበረ ማለት ነው። እና ለማንኛውም ደስ ይላል። አመት ባላችን በሙሉ ማለት ነው በጣም ደስ የሚለው የቱም ከየቱ የሚያንስ እና የሚበላለጥ ነገር ያለውም ግን ያው ለመጥቀስ ያክል ነው ውዶቼ፣ ማሮቼ። ለማንኛውም ሐይሚዬ ቡራዬ፣ እንደዚሁም ደግሞ ተመልካች በሙሉ መልካም በዓል ይሆንላችሁ ቀጣይ አመት ደግሞ ከዚህ በተሻለ ከዚህ በበለጠ ሀገራችን የምንገባም ካለን ሀገራችን ገብተን ወይም ባለንበት ሆነን ለማክበር እንግዲህ እመኝላችኋለሁ። ውዶቼ ማዳም ቤትም ያላችሁ ሌላ ቦታም ያላችሁ ደግሞ ፈጣሪ የልባችሁ መሻት ሰጥቷችሁ፣ ትዳር የሌላችሁ ትዳር፣ ልጅ የሌላችሁ ልጅ፣ የታመሟችሁ ደግሞ ጤናችሁ ተመልሶላችሁ በሰላም በፍቅር እንድትኖሩ ለእናንተ ምኞቴ ነው። ለማንኛውም የዛሬው ግን ምርቃት እናንተ የ2018 ምርቃት በቃ ከጭንቅላቴ እንደ ጎርፍ እየመነጨ ነው። በነገራችን እየመነጨ ነው አልተቻልኩ። ለእኔም ደግሞ የልቤ መሻት ሙሉ ይፈጽምልኝ አሜን። ተሰርተሽ የደራ ልጅ ለይተኩለሽ የመሪ ልጅ ይ አምባረሽም ተውበሻል አምሮብሻል።